ሰውዬ አውቆታለሁ። አታውቂኝም? የማላውቀው ሰው ቤቴ ድረስ መጥቶ የደፈረሰ አይኑን ሲያፈጥብኝ ደስ አይለኝም። ቆይ የቤቱ አከራይ አይደለሁም። አይደለም፣ መንግስት ነው። መንግስት ቢሆን ማሳይሽ ነበር። እንዳንቺ አይነቷን ኮንዲሚኒየም ላይ ሳይሆን ጠረፍ ላይ ነበር ወስጄ ማሰፍራት። በይኔት፣ በጧት ለመጨቃጨቅ አልመጣሁም። ጌታሽን ጥሪልኝ። ጌታዬ ማን ነው? የቀጠረሽ የቤቱ አባወራ ማን የቀጠረኝ፣ የቤቱ አባወራ አንተ። ይሄ የአቶ አማረ ቤት ነው አይደል? ጥሪው እፈልገዋለሁ እና አማረ ነው የኔ ጌታ ወራንዳ ምልሁ ነው ወራንዳ ነው አይ ጌታቴ ጌቶች አለቁና ጌቶች በዙ አሉ አማረ እንኳን የኔ ጌታ ሊሆን ጌታ የሚባል ሰው ማያውቅ እሱ ደግሞ ሆነንም ይቀጥረኝ እንዴ ቤትና ልጆቹ ሳስተዳድርለት የቤት የኔ ሰራተኛው መሰልኩት ወያለ መጥቶ አሁን ትጠሪያለሽ አጥሪው አልጠራውም ለምን ቤት የለም የት ሄዶ ነው? ጠረፍ። የት ጠረፍ? አይ እንግዲህ ምን ነው፣ እርሶ ነው ጠረፍስ ነው። የማስፈር ጨዋታ ያመጡት እንዴ? ወይ ስልኩን ስጭኝና ደውዬ ላውራው ባሉ። ደግሞ ስልኩን ሰጥቼ። ስንትና ስንት የሕዝብ ኃላፊነት ያለበት ሰው እንቅልፊታ፣ ሚስቱን ወደ ጀርመን አገር ልሸኝ ኤርፖርት ሄዷል። ሲመጣ ይደውልሎታል። ስልኩን አስቀምጠው ይሄዱ። ነው እኛን እርስ በርስ የሚያባላ ህግ አርቅቆ ሲያበቃ እርሱ ሚስቱን ያሸሻል። ምን ምን ምን ምን ለካ ሁሏም እግሯን ሁለት ሀገር ላይ አስቀምጣ ነው በነፍሳችን የምትጫወተው። ገና የኮሚቴ ሥራ አስኪያጅ ሆኖ ከመሾሙ ሚስቱን ውጭ አገር ይልካል፣ ትንሽ ቆይቶ ልጆቹን፣ ከዚያም ሀብቱን ያሸሻል። ሰው የሚያወራው ቢያጣ የተጋገረ እያቦካ መልሶ ይጋግራል። ሰው ስለማወቀው ነገር ሲያወራ እንዴት ያስጠላል! በእግዚአብሔር እስኪ ካላወቁ ይጠይቁ ወይ ዘም ይበሉ። እኔ ወንጀል መሰለው ዘም የምለው። እንዴ እንዲህ እንደርሱ የማሆን ነገር እያወራው እንዳል ዘባርቅኩ። ምን ዘባርቅኩ? አንቺ ሚስቱን ውጭ አገር ሸኝ ያልሽኝ አንቺ አይደለሽም? ሚስቱ ለትምህርት ጀርመን ሄዳ መኖር ከጀመረች ሁለት አመት አለፋት። አሁን ልትጠይቀው መታ ብትሄድ ገና ለገና ባለስልጣን ነውና ከሕዝብ ሀብት ቆንጥሮ የሚያስተምራት ቤተሰቡን የሚያስተዳድር ሀብቱን ያሸሽ እንዲሁ በደፈና ሀገሩን ያሸሽ አስመሰሉት እኮ ነው። እንዴ ታዲያ አስቀድመሽ እንደዚያ ብለሽ አትነግርኝም ነበር እንዴ በት በኩል እርሶ እኮ የቀድሞ ጆሮ እኖ ጆሮ ግንዶ ላይ ሰክቶ የሚንቀሳቀሱ እንደው ጆሮ ይቀይሩ፣ የሚሰሙትን የሚያስቡትን ይቀይሩ እንጂ እስኪኛ ትዕግስተኛ ሆነን ነው እንጂ ይህ አነጋገረው ክፉ ክፉ ያደርሶን ነበር። ክፉ ነገር አልጠላም ባክሽ፣ ክፉ ጎረቤትና ክፉ ህግ ነው የምጠላው። ኔ ማን በልስቦን ግን ማን የፈለገ ቢል እንድነግረው ወግ ደረስ በዩ ያውቀኛል አቶ ወግ ደረስ። ለምን ወጎን ትተው የሚፈልጉትንም ጨምረው ለእኔ አይነግሩኝምና ጌታዬ ሲመጣ አላስረዳለትም። እንግዲያው ስትዩ ረቂቅ የኮንዶሚኒየም መተዳደሪያ እያልክ ለኗሪው የበተንከውን ወረቀት አይቼዋለሁ። ማን ስልጣን ሰጥቶህ ኗሪውን ለማተራመስ እንደተነሳህ ማብራሪያ እንድትሰጠኝ ይፈልጋለሁ፣ ትየዋለች አዲስ ስራ አስኪያጅ በተሾመ ቁጥር አዲስ ህግ ለምን ይወጣል? አዲስ ህግ ማውጣት ካስፈለገስ ጠቅላላ ጉባኤው ተገኝቶ አረቆቆቆቆይ ልጓም እንዴ ሲናገሩ ልጓም ያበጁ ይናገሩ። አንደኛ እንደዚህ የረዘማ ቤቱ ታካሎት እንደ ሰዎቹ በደብዳቤ ጠይቁ። ሁለተኛ እርሶ ራሶ ይህን ማብራሪያ ለመጠየቅ ማን ስልጣን ሰጥቶ? አማረ ሳይተካኝ በፊት የኮንዶሚኒየም ኮሚቴ የቀድሞ ስራ አስኪያጅ ነው የነበረው። የኮሚቴ ስራ አስኪያጅ የኮንዶሚኒየም ባለቤት መሆን አለበት ሲባል፣ ግድ የለም ጉዳይ ማስፈጸም ነው እንዲያውም ገለልተኛ ተከራይ ይስራ ብዬ አማረ እንድሾም ያደረኩት እኔ ነኝ። ጀማሪ ረኛ ከብቶቹን ያስተኛሉ መካሪ የለውም እንደሱ ተው፣ ተው! ሰው ጥርስ ትገባለህ። ተው በዩ፣ ከዚህ በፊት በዚህ ኮንዲሚኒየም ግቢ ያልተለመደ አሰራር አታምጣ። ተው ተመከር በዩ። ጥሩ ይዘታሉ። ምን ጥሩ ይዘታሉ? ምን እንደሆነ አልተናገሩም፣ ግን ቤት ድረስ መጥተው እየዛቱ ነው። ምን ታደርጉ? ማንም ተከራይ ነኝ እያለ ከየትም እየመጣ አናታችን ላይ ወጣ ማስታወሻ እየያዝኩ ነው። ይቀጥሉ። ታዲያ ሲዝቱ የረባዛቻ እየመረጡ ይዛቱ። አደራ ይሄ ቆይ ብቻ ተው በሉት። ወዮለት የሚሉትን እንተጠው ደህና ደህናውን ይዛቱ። ንገሪው። እኔ ወግ ደረስ በእንጀራ ሲመጡ ዝም ብያ ላይ ይህም በዩ፣ በእንጀራው ቢመጣ ምን ያደርጉታል? ይገሉታል። እሱ ሙያ በልብ ነው። መጽሐፍ ቸርችሬ ኮነ ልጆች እኔ እኔ ለዚህ ኮንዶሚኒየም ኗሪ የሚሆን በጋራ መኖሪያ አኗኗር ዘዴ መመሪያ የሚል መጽሐፍ አሳትሜ እንደምሸጥ ያውቃል እሱ ራሱም ገዝቶኛል እየመዘገብኩ ነው ይቀጥሉ መጽሐፌን ሰርቆኛል ምንድን ነው አስር ነገር የሚያወሩ አንዴ ገዝቶኛል አንዴ ሰርቆኛል ያሳተፍኩት መጽሐፍ ገዝቶ ከወሰደ በኋላ ከመጽሐፍ ሀሳብ ሰርቆ ወስዶብኛል ታዲያ ለመጽሐፍ ነው ይህ ሁሉ የእኔ መጽሐፍ እያለለት ተመሳሳዩን የራሱን መመሪያ ጽፎ እየበተነ ነው እኔ ይቻላል ያልኩትን አይቻልም አይቻልም ያልኩትን ይቻላል እያለ የቀያየረ ድካሜን ሁሉ አፈር ከቶታል። ጎሽ ደግ አደረገ። ምን አደረገ? ደግ አደረገ። መጽሐፍ ሰረቁ እና ምን ይሁን? ነፍስ አጥፍቷል። ነፍስ ማጥፋት እኮ መግደል ብቻ አይደለም። ሰው ሰርቶ እንዳይበላ ማድረግም ያው ነፍስ ማጥፋት ነው። እንግዲያው ክሰሱት። እኔ ምን አካሰሰኝ? እግሩን ቀልጥ የሚያስቀምጠው የለም። እኔ ወግ ደረስ የማንም ተማርኩባይ መጥቶ በልጆቼ ጉሮሮ ላይ ሲቆም ዝም ብያለሁ። እግርህን እቀለጥምልሃለሁ ብሎሃል በለው አልተወ ካለ እንኳን ለሱ ለቤተሰቡም አልመለስ ዘር ማንዘርህን አጠፋልሃለሁ ብሎሃል በላ በይው ዘር ማንዘር ማጥፋት እገልሃለሁ ማለት ነው እደፋሃለሁ ማለት ነው አሃ ስንት ሰው ደፍተው አውቃሉ እስከዛሬ ከሱ ጀምራሉ ንገሪ እሺ ለመሆኑ ታጣቂ ኖት መቼም ያሁሉ ድንፋታ በባዶ እጅ አይመስለኝም ጦር መሳሪያ አደገኛ መሳሪያ ምናምን ታጥቀዋል ወይ መሳሪያ ከታጠቀ ብዕር የታጠቀ ይበልጣል። እባክሽ፣ በመጽሐፍ ነው የሚዋጋው። አረ የሚጽፉት መጽሐፍ የመታት። አንዴ ምን አልሽ? ድራሹን አጠፈዋለሁ እደፈዋለሁ የሚሉት በመጽሐፉ ነው። እከለብሰው ሳቂ፣ በኋላ ደምን ባታለቅሻለሽ። እኔ እምለው እርሶ በምኖም ወም ይሁን አማራን ደፍተው የት አገር ሄደው ይኖራሉ? እሺ። ደህና ገራ አስቀምጠው፣ አልመደበቂያ የት ሄጄ እንደምኖር ሳደርገው አሳይሻለሁ። አሃ ዛቻውን ወደኔ አዞሩ ደግሞ። ይበሉ፣ ተሳስተው አያስታስቱኝ። ከበሩ ላይ ዞር ይበሉልኝ። የተናገሯት አንድ በአንድ ተመዝግባለች። ይሄ ይሄ ሁሉ ተሰብስቦ መጽሐፍ ሆኖ ታትሞ በኋላ እርሶም የሰው መሳቂያ እንዳይሆኑ፣ አማረንም ሳይወድ በግድ ጀግና እንዳያረጉት። ወሬኛ ወሬኛ! ያ ሁሉ አጠፋሃለሁ እደፋሃለሁ ሁሉ አልበቃልና ወሬኛ ወሬኛ ብሎሃል ልበለው። አረ፣ አንቺን ነው ቱልቱላ። አሁን ባንቺ ቤት የምትሰሩ አልገባኝም። በእኔ ላይ ማስረጃ ማጠናከርሽ ነው? አጂ ልቀቅ ሰውዬ፣ ይቀደዳል። ብገለው ሰው ሳይሰማ እንደው ሰው ሳያይ ነው እንጂ እንዲህ በምስክር በወረቀት ላይ ፍጥጥ ብዬ ተቀምጨ ነው። አንቺን ብሎ መዝጋቢ ደግሞ። ልቀቂ! አትለቀው አንተ ሰውዬ፣ ይቀደዳል ነግሬሀለሁ። ልቀቂ! ወሰድከው ቆይ ጠብቅ፣ እንግዲያውስ እንዲህ ናት ናፍር የገነት እዛው እንደለመድከው ወንዶቹ ላይ ደፋሽ። እሱ ጋር ቆሞ ጠብቀኝ። ደግሞ ሄሎ፣ ጥጋቡ የት ነህ? ናት ሁሉ እፈልግሃለሁ። እዚህ አንድ ጥጋበኛ ቆሞ ካልደበደብኩሽ ቤተሰብም ካልገደልኩ ብሎ አስቸግሯል። ስንት እንጀራ በልቶ ቢጠግብ ቢጠግብ እንደሆነ አውቄ አውቄ እኔ እደፋሻለሁ፣ አጠፋሻለሁ። እንዲ ምንም አይለኛለህ። የቤቱን ዕቃ እያነሳ መሰባበርም ጀምሯል። እንዲህ ታዲያስ? ወንድ አለመኖሩን ብቻዬን መሆኔን አይቶ እኮ ነው። ቶሎና ወይ ጉድ። ብትወድ ምን ይጠቅመኛል? ትጠርፍ ተርፍ አይደለም። እንዲህ ፍቅሩስ፣ ምኑስ ሊገለኝ እኮ ነው። ትመጣ እንደሆነ ና እንጂ። ናብያለሁ። ይገርማል። ለእኔ ጎረምሳት ትጠሪ። እንደው አንቺ አትሺም እንጂ ኢንተርፖል አታውቁም? እንዳንቺ አይነቷን አደገኛ ልክ የሚያስገባ ዓለም አቀፍ ፖሊስ ነው። ና እኔ ታዲያ ኢንተርፖል እስከሚመጣ ምን አስጠበቀኝ? ቁርጭምጭሚት ነው ልቄው? ዶሮ ጠባቂ አድርገ የለም። ምንድነው አንቺ? ይሄ የቡና መውቀጫ ዘነዘና ይባላል። አጀንዳዬን ቁጭ አድርግና ጥፋ ከዚህ። አይ ካልክ መቅኔን አፍስሽው። ያን የምታት መጽሐፍን ዕድሜ ልክን ስጽፍ እንዳትመጡ። ያው ልሽ ወደ ያደ ትታቆምምልህ ወገኛ፣ ለዚች ሰው ዛቻ ሳያበዛ ፈሪ መሆኑ ያስታውቅበታል። ጀግና ብዙ አልወራም ይወራለታል እንጂ። አሳልፊው፣ አሳልፊው ሲሮጥ የተሸከምሽውም ባል ይሁን እንዳያስደፋል ጥጋቡ። እስቲ ንፋስ ተቀብለና ከጠዋት የጀመርክ ጥላዊ መስል ትከታተለኛለን። እንደው ሰው መከተል አይደክምም? እንጀራው ካለው እኮ ሰው መሸከምም አይከብድም። ስገባ ትገባል፣ ስወጣ ትወጣለ፣ ስቀመጥ ትቀመጣለ፣ ስስቅ ትስቃለ። እንዴ፣ እስረኛ አደረግከኝ። እስረኛ ሲስቅ ይሳቅለታል? እንዴ፣ እኔ ምን አውቃለሁ፣ ሲጨንቀኝ ዝም ብሎ ያስቀባጥረኛል። አይዞት፣ ይቀባጥሩ፣ ሥራ አስኪያጅነቶን እስካለቀቁ ድረስ ደፍሮ ቀባጣሪ የሚለው የለ። ዞር በልሽ ከበሩ ላይ፣ ሌላው ቢቀር ብርሃን ወደ ቢሮዬ ይግባ። አልችልም አቶ አማረ መውጫ መግቢያው ላይ ቆሜ ወደ ቢሮ የሚገባና የሚወጣውን እየፈተሽኩ ደህንነቱን በመጠበቅ ላይ ነው። ወይ ጉድ! ምንድነው የተፈጠረው? እሺ ባለኝ መረጃ መሰረት አደጋ አንዣበው ቦታል። እኔ ላይ? ታዲያ እኔ ላይ ነው ባለሥልጣኑ እርሶ መስሎ ነው። የምን አደጋ አንዣበ በበላይ እባክህ! ሊጎዶ የሚፈልጉ ሰዎች አሉ። እኔን እንዴት አድርገው እንዴት አድርገው ልበሉ? ገዳይ በቀጠሮ ይመጣል እንዴ? ቀን ጠብቆ ይደፋል እንጂ ሊገለኝ የሚፈልግ ሰው አለ ቢሆን ነው ይዙት ቦታ እኔን ማን ሊገለኝ ይፈልጋል የሞትኩ ለራሴ እኔ እስካሁን መሞቱን አረጋግጦ የነገረኝ የለም ለመሆኑ ምን አድርግ ተብለህ ነው የተቀጠርከው አንተ ህይወቱ ላይ አደጋ እንዳይደርስ ጠብቅ ነው የተባልኩት የግል ጠባቂ እኮ ነኝ እኔ ከድህነት እንጂ ከሞት የሚጠብቀኝ አልፈልግም ይህን ያህል ሀገር አልመራ የአንድ የኮንዶሚኒየም ህንጻ ኮሚቴ ስራ ነው የምመራው የግል ጠባቂ አያስፈልገኝም አሰናብቻለሁ ቀጥረውኛል የሚያሰናብቱ። ጥበቃ አያስፈልገኝም ካልኩ አያስፈልገኝም። መጠበቅ ያስፈልጉ አያስፈልገው እንደሆነ እርሶን ማን ወሳኝ ያደረጉት? አረ ተው ተው ተው ተው እንደው ተው ሥራ የልሥራበት ይተውኝ። እኔም ሥራ የልሥራበት። ለመሆኑ እኔን ጠብቀ ስንት ይከፍሉሃል? በድርጅቱ እስኬል መሰረት። ማን ነው ድርጅቱ እርሶን እንድጠብቅ አምኖብኝ የቀጠረኝ? እንዴት ያለ ነገር ነው። እኔን ትተህ ግቢ ውስጥ እየገባ የተሰጣ ልብስ እየለቃቀመ የሚወጣው ሌባ ለምን አጠብቅም ሙት እኔ ከፍላለሁ። ጥጋቡ፣ አቶ አማረ ስራ ተገኘ ተብሎ እኮ ዝም ብሎ አይሰራም። ክብር ያለው ሥራ አለ፣ ብር ያለው ሥራ አለ። የታጠበ ልብስ መጠበቅና ለኃላፊነት የተመረጠ ሰው መጠበቅ አሁን እኩል ክበር አላቸው መሰሎት? የተሰጣ ልብስ ይሰርቅ እጅ ከፍንጅ የሚይዘው ሌባ እኮ የውር ድንብሩን ደፍቶ ሊሄድ ይችላል። ታዲያ ጥጋቡ ሌባ ሲይዝ ሞተ ይባላል ይመስሎታል? ደሙ ደመ ከልብ ሆነ እንጂ ለእርሶ በሞትሎ ግን ለሀገሩ አጥንትና ደሙን ከሰከሰ ነው እምባለ፣ እና የአንተ ታሪክ እንዲያምር እኔ የቁም ስር ልግባ። ያደለው ነው ባኮ ለቁም ስር የሚታደለው። እሺ ምን ባደርግልህ? ካጠገቤ ዞር ትልልኛለህ? ልለምንህ? ጉቦ ልስጥህ? እሺ ምክትል ያድርግ ልቅጠርህና ስራውንም ቢሮውንም ለአንተ ትቼ ልልሂድ? ምንም ቢያደርጉልኝ ካጠገቦ ዞር አልልም። ደረቴን ለእርሶ ልሰጥሎት እኮ ነው እዚህ የቆምኩት። የወንድ ሞት ልሞትሎ። ደሞ ምክትል ብሎ ኃላፊነት፣ እርሶን ለምጠብቅበት ባይከፈለኝስ ስሞት መቃብሬ ላይ ለሚነበበው የሕይወት ታሪክ ማሳመር አይሆነኝም። አሁን ይሄ ሁሉ ነጻነቴን የማጣው አንተ ስትሞት መቃብሬ ላይ ለሚነበብል የሕይወት ታሪክ ሲባል ነው? አይደለም፣ እርሶ ሲሞቱ ለሚነበብሎ የሕይወት ታሪክ ሲባል ነው። የኮንዶሚኒየም ግቢ አስተዳድሩ ተብለው ተመርጠው አንድም የረባ ነገር ሳይሰሩ አንዱ ደሙ የፈላ እንደ ጣቢያ ውኃ ደፋቸው እንዳይባሉ። ወይ አማረ። ወይ አማረ። ኖሬ አላማረብኝ ሞቼ አያምርብኝ። ሞተው እንዲያምርቡ አሟሟቶን ለማሳመር ነው መጣብቁ። አቶ አማር ሰው የዞር በልልኝ፣ ከፊቴ ኤው። ከዚህ በኋላ አንዲት እርምጃ እከተለዋለሁ ብትለኝ፣ ጥጋቡ ሙት አማረ። እንዲጨካኝ ነበር ወይ ትላል። አሳስርሃለሁ። ይልቅ እኔን ማሳሰሩን ትተው ሊገሎት የተነሳውን ሰው የሚያሳስር ደንብ ነገር ጫር ጫር ያድርጉ። እንዴት አድርገ ያስበይ? ጫር ጫር ላድርግ? በሬ ላይ እንደ ጅብራ ተገትረብኝ። አመሰግናለሁ። እንዳደነቁኝ እቆጥረዋለሁ። ጅብራ እኮ ቁመቱ ዘለግ ያለ ነው ይባላል። አዎ ብቻሁን፣ መሃል ሜዳ የሚበቅል ዛፍ ይሉ ስልክ እንጨት አይነት ነገር ነው። ደፈርከኝ አይበሉኝና የተቀጠሩት ፊቶ የቆመውን ሁሉ በስድብ እንዲያጥረገርጉ አልመሰለኝም። አልመሰለኝ ለነዋሪ የሚጠቅም ሥራ ሰርተው ለቀጣዩ ባለጊዜ ሥራውን ቢለቁ። እኔንም እያዋሩ ሐሳቤን በታት ነው ገዳዩ ሾልኮ ገብቶ ጉድ እንዳይሠራሁት። አረ ምንድን ነው ጉዱ? ማን ነው ይሄ ሊገለኝ የፈለገ አካል? ቆይ ሰው ነው ቡድን ቢቀርቡ በደፈናው ጠላት አለኝ ማለት ይሻላል። ጠላትን አውቀው እንቅልፍ ከማጣት ግድልም አውቄው ብጠነቀቅ ይሻለኛል። ወግ ደረስ ይባላል። ወግ ደረስ እሱ ያደርገዋል፣ ይገለኛል። ከኮንዶሚኒየም ነዋሪዎች ያለ አግባብ ብር እየሰበሰበ ከበረ ተብሎ ሳይፈልግ ስራ አስኪያጅነቱን ነጥቀው ነው ለእኔ ሰጡኝ። መፈንቅለ ስራ አስኪያጅነት ተካሂዶበት ተናዶቦ ነዋ። አረን አይደለም ኮሚቴው እኮ ነው። ብቻ ማናችሁም ሆኖ ሰውየው ከባድ ከባድ ጉዳት ደርሶበታል። ስለዚህ እንደዛ ተው ያደርገዋል ይገድሎታል። ደረስ ሞቴን ደግሶልኛል? ወይ ጉድ! ለመሆኑ መቼና በምን ሁኔታ ነው የሚገለኝ? እሱን መናገር ይከብዳል። ብቻ ለክፉም ለደጉም ጠንቀቅ ብሎ መጠበቁ ያዋጣል። ታዲያ እኔ ምን ቤት ነኝ? እዚህ ቁጭ ብዬ ገዳይ ነው የምጠብቀው? እርሶ ለምን ይጠብቁታል? እኔ ማንን ጎፈር ያበጥራለሁ? እርሶ ብቻ ሲመጣ ያሳዩ። አላውቀው። እኔ ገዳይን ላሳይህ እንዴት ብደፍር? አይፍሩ ገዳይም ሟችም ያለና የነበረ ባይሆን ያልነበረው ኮንዶሚኒየም ጥጋቡ! አቤት! የህይወት ታሪክ መጽሐፍ ትችላለህ? አልችልም። መጽሐፍም በስንት መከራን የተማርኩት? ጥጋቡ! እመት! ከዚህ በፊት ገዳይ አይተ ታውቃለህ? ምን ሲያደርግ? ሊገል ሲል ወይም ሲገል ወይም ከገደለ በኋላ ሞቼ አላውቅም። ሟችን ግን ከመሞቱ በፊት ምን እንደሚመስል አውቃለሁ፣ በሰውም ባይሆን ባንበሳ እንዴት? ባንበሳ አንበሳ ሉ ልትገለው ስትል ይታወቀዋል። እናሉ ገዳዩን ለመቅደም በቁጣ ይዘላል። ታዲያ እርሶ ሳይቀድሞ ይቀድሙት የለ አይኑ ላይ ያለው ቁጣ ወደ እርሶ ይጋባል ይባላል። ለዛ ነው አንበሳ ገዳይ የሚከበረው። እንዴት? እንዴ፣ አገላበጥኩት እንዴ። ቆይ ለአብራረው። ለምሳሌ ሟች ሊሞት ሲል ለመጨረሻ ጊዜ ገዳዩን ካየው የገዳዩ ምስል በሟች አይን ብሌን ላይ እትም ብሎ ይቀራል ይባላል። እንዴት ብሎ እስኪ አይኔን ይሁት። ይሄም አየሁት። አይኔ ውስጥ ጥቁሯ ብለኔ ላይ የራሱን ፊት ያዩ እታያለሁ። አዎ። ታዲያ እንዲያየሁት ቢገሉኝ አይኔ ላይ እንደታተሙ ሞትኩ ማለት አይደለም። ጥጋቡ ወይ ገዳዬ፣ የምታወራውን ታውቀዋል? ለመሆኑ ይመስለኛል። እንዳይፈሩ እኮ ማለማመዴ ነበር። ጥጋቡ፣ ወይ በገዛ ጠባቂዎቻቸው የተገደሉ መሪዎች እንዳሉ ታውቃለህ? እኔ ልሙት ጥጋቡ አፌ ደረቀ። እባክህ ውሃ አምጣ። ፍርሃቱ ነው እሱ። ጠረጴዛ ጋር የታሸገ ውሃ አለ። ጥጋቡ! አቤት ጌታዬ፣ ምን ልታዘዝ? እንደ አንድ አፍታ ቤት ሮጥ ብለህ ስልኬን ከቤት ታመጣለህ። ስዋከብ ከቤት ረሳው ስልኬን። ሐረግ በሰላም ገብታ ከሆነ ደውዬ ልጠይቅ። ባለቤቶ በሰላም ገብቷል፣ አያስቡ አቶ አማረ። ስልኮንም ረስቶ አይደለም፣ ለራስ ደህንነት ሲባል ስልኮን የሚቀበል ሌላ ጠባቂ ተመድቦልሎ። እንደው ትንሽ አልበዛም? ምኑ ጌታዬ? ጥበቃው በዛ እኔ እንጃ። እንግዲህ ለመጠበቅ ክብር አልበቃሁም። እኔ ጥበቃ ሲበዛና ሳይበዛ አይታወቀኝ። ጥጋቡ። አቤት ጌታዬ፣ ምን ልርዳዎ? ወንዶች ክፍል ደረስ ብዬ ልምጣ። አርፎ የወንዶቹን ስራ ይሱ። አይገባህም እንዴ? አንተ ጡንቻን ብቻ ደድረ ፊት ለፊት ያትቁም ጭንቅላትህንም ትንሽ አሰረው። ከገዳዩም የሚጠብቀው ጡንቻ አይመስሎኝ። እንዴው ቢያንስ ጥያቄ የሚገባው ጥበቃ አይገባኝም። ወንዶች ክፍል ልሄድ እፈልጋለሁ ማለት አይገባህም። ምን ማለት ነው? እረ ተው፣ ፊኛዬ ሊፈነዳ ነው። ልሽናበት። እንዴ እንዴ፣ ታዲያ ግልጽ አድርገው ሽንት ቤት መሄድ እፈልጋለሁ አይሉኝም? እረ እንደው ተው፣ ቃሉ ያስጠላል። መታጠቢያ ቤት ወይም የወንዶች ክፍል በለው። የእኔ ሥራ እኮ ርሶ መጠበቅ ነው። ቃላት ማሳመሩ ለእናንተ ትተናል። ችግር ነው ጌትነት። አለ ይበሉ፣ ይጠብቁኝ። የወንድ ክፍሉ ከአደጋ ነፃ መሆኑን ፈትሸው ልምጣ። ታዲያ መውጫ በሩ ለምን ትዘጋዋለ? ለክፉም ለደጉ ምን እኔ የወንድ ክፍሎን አይቼ የመጣው ስል አንዱ ዘው ቢልና አደጋ ጥሎ ብሄድ ወንድ አንድ ልጅ ሞተ ተብሎ ሊለቀስሉ አይደለም። እንጠብቃለን ካልን ጠብቅ አድርገን እንጠብቃለን። በሰው ሕይወት አንቀልድ እንዴ እንዴ። ጋሻ ማረ፣ ለምንድን ነው የሽንት ቤቱን በር የሚቆልፉብኝ? እንዴ እንዲህ አስሮ መገላገል እያለ በላንተ ወግ ደረስን አልክ እንጂ ገዳይ ማን ሟች ማን እንደሆነ ውሏልይም ሁሉ ነገር እስኪበርድ ከአካባቢው ዞር ብዬ ልቆይ እንጂ አንተ እዛው ሽንት ቤት ተቀምጠ ጠብቀኝ። እንዴ ላድኖ ባልኩ ደረቴን ልስጥሎ ባልኩ አይሙትብኝ ልምትሎ ባል ቆለፉብኝ። ጨክ ነው ጥጋቡ። አንተ እኮ ያዝከው አስሮ ማስመታት ነው። ሩጣም ልጥ ብትለይ ምን አለ እና አሁን ሊያመልጡ ነው። አ የለም ቆሜ ሞቴን እጠብቃለሁ። በሩን እኮ ታዲያ ቆልፌዋለሁ። ጣራ ነቅረው ሊበሩ ነው። አታደርገው። የክፈቱልኝ በሩን። አሁን እዚህ ታሽጌ ገዳው ቢመጣ የሚያድኖት የለም። አረ ተውኛ። ወደዛ ጠባቂም አዳኝም ከላይ ነው። ቀኔ ከደረሰ አንተ ጠብቀህ ከሞታፍ ልታስጥለኝ ነው? በል ቁልፉን በበሩ ጋር አሾልኬ ላምልጥበት። አንተ እርሶ ክፈቱልኝ መጀመሪያ። አንተ ቁልፉን ስጠኝ መጀመሪያ፣ ከዛ ተንቀሽቅሼ ወጥተው ቢቀሩ እኔ ተጠያቂ ልሆን? አታመጣም እርሶ አይከፍቱም? እዚሁ ታሽገ ትውላታለህ። ምን ቸገረኝ? እርሶ እንደኔው ሌላው ክፍል ተቆልፎ ይውሏታላ። ይክፈቱት አንቱ። ልቆጣ ነው? የቤት የታሳሪ ተቆጭ። ወንድ ልጅ ደፍሮ መቆጣት ካልቻለ ያለው ምርጫ ብሶቱን ዋጥ ማድረግ ነው። እውጣዋል ጥጋቡ አቤት ጌታዬ ምን ልታዘዝ የስራህን ይስጥ አሜን ከጠባቂነት አያውጣ አግኝቼ ነው ያውም የእርሶ ጠባቂ መሆን ጥጋቡ እንደው አትጥገብ አሜን ለጥገብስ ብል በማን ላይ ጠግባለሁ ጥጋቡ አቤት ጋሻ ማረ ጥጋብሽ

እንዳትወጡ ሊገላችሁ ይፈልግ ሰው አለ እየተባልክ አብደሃል። አታካብጂ ሙሉ ቀን ቤት ውስጥ ታፍኜ ለሉልንሽ ነው። ታዲያ ታፍነህ ከምትገደል አይሻልህ? ምን ስለሆነ ነው እሱ እኔ ነው የሚገለኝ? የስራ አስኪያጁ ወንድ ልጅ ስለሆንክ። አረ በእናትሽ የለን ጉንሽ ልጆች የሆኑን መሰለሽ? እንዴ ታዲያ እኔ በጣም ፈርቻለሁ። አረ እኔ ጥይት ቢዘንብም ብዬም አልቀረም። ይልቅ ፍራፍሬ የበሩን ቁልፊቱ ጋር እንዳስቀመጠችው ታውቂያለሽ? አላውቅም። ቢቢ አይመጣም እንዴ ዛሬ? አይመጣም ቀጠሮ የለንም። ምን ነው ዛሬ እንገናኝ ምናምን ብሎ ቢደውልልሽ ታገኘዋለሽ? ዛሬ ዛሬማ ከቤት ንቅድቅ የለም። ለምን አትሺም ቢልሽ አባቴ ካቶ ወግደረስ መጽሐፍ ሐሳብ ሰርቆ የተሰረቀበት ሰው ሊገለው ስለሆነ ቤተሰቡ በሙሉ ተደብቋል፣ አልመጣም ትይዋለሽ። አረብናት አባቴ ሌባ ነው ይባላል። አያሳፍርም? ቀላል ያሳፍራ ማይና ስትለይ ምን ብዬ አልመጣም ልበላት? ቦክቼ ተደብቅ ያለው ልበላት? ወንድ ወንዶነሽ ፈርቻለሁ ማለት አይደብርም። ከቤት መውጣት ደብሮኛል በላት። እኔም ብሆን ቤቢ እንደዛ ነበር ምላው ዛሬ ማታ ሞተ ታድራለት ተብያለሁ። ሳላይሽ እንዳልሞት ላገኝሽ ተባበሪኝ ቢልሽስ እስ ምን አይነት ሟርተኛ ነው? እናት እኔ ባይሞትስ ደብሮኛል ካለኝ እሄድለት የለ እኮ አቆ ድንገት ናፈቅሽኝ ብሎ ከች ቢልና በር ላይ ነኝ ከቤት ውጪ ቢልሽ፣ አጥቶጭ ጣራ ላይ ውጪ ብለኝ እወጣለሁ። ጣራ ላይ ወቅ ደረስ ዱቅ ብሎ ብታገኝሁስ፣ አባቡ በጣም ወሬ ያበዛ ምን ፈልገ ነው? ሰላም፣ በእናትሽ ተባበሪ። ማይ ጋ መሄድ እፈልጋለሁ። መውጣት አለብኝ ከዚህ ቤት ማይ ምንና ተወዳታለህ? ማንን? ማይኑ አልወዳትም። ካልወደድ ስትደውልልህ ምን ያርበተብትሃል? እርበተብታለሁ እንዴ? አይታወቅም። እውነቱን ንገረኝ አቦ። በቃ ደንግጬ ይባታል። ወንድሜን። እሺ እንዴት ነው የምረዳ? ፍሬ ገነትን በወሬ ጥመጅል። እኔ የበሩን ቁልፍ ፈልጌ ከፍጭ። ያጥላል። ለምን በመስኮት ዘላተጣ። በየቱ መስኮት? በጀርባ በኩል ከዘለልኩ ኮ የራስ ማጥፋት ሙከራ በኝ ድንጋይ ላይ ነው የምከሰከሰው። በወጥ ቤቱ በኩል እንዳልወጣ ደግሞ ፍርግሩ ጉብረት አያስወጣኝ። አንተ ድንገት አደጋ ቢመጣ ግን ከዚህ ሕንጻ እንዴት ነው የምንወጣው? የአደጋ ጊዜ መውጫም እኮ የለንም አይደል? ይሄው እኮ አደጋ መጣ። በሩ ተከርችሟል፣ ቁልፉ ጠፍቶ። አረበናትሽ። ግድየለሽም ቁልፉን ፈልጊልኝ። ወጥ የምሰራበት አካባቢ ይመስለኛል የደበቀችው። ፍራፍሬ ነይ፣ ተገኝቷል። ምኑ? ቆይ ሳፈው ብላ እንድትመጣ ነው አገር ምሽም አባባ ካቶክ ድረስ መጽሐፍ የሰረቀው ተገኘ። ምን? እስኪ ንገሩ ምን ይላል? ይሄን እኮ የረባ ነገር አይሆንም። የሰረቀው አማረ ሰላም፣ አንብብላት። ውሃ ጠጥቼ መጣሁ። ምን? እኔ እኮ አልገባኝ። ምኑን ነው ማንብላት? በወፍ ቋንቋ ነው እንዴ ተጻፈው? የወፍ ቋንቋ ምንድን ነው? እኔ ምን አውቃለሁ? አልገባኝም። ማልሻ ቆይ፣ ማንበባችም እንዴ? አንዳንዴ እኮ እያነበብሽም የማይገባ ጽሁፍ አለ። እሱ ለፍቶ ተምሮ እንዳልተማረ ሆኖ ያሳደጋችሁ እናንተ እንድትማሩለን ነበር። ጭራሽ እሱ የጻፈውን ማንበብ ያገተሻል። ሰው አስተምሮ አስተምሮ መሀይም ያፈራል እንዴ? አንብቢ፣ ካልገባኝ ስሞታለሁ። በእኛ ጊዜ ፊደል መቁጠር የማይችል ነበር መሀይም። አሁን ማንበብና መጻፍ ተምሮ የማያነብና የማያጽፍ ጥየልሽ። እንዳልሄድሽ ጥየልሽ እንዳልሄድ። ጭራሽ ባንቺ በሰው አያማረ

ወግ ደረሰ ሆዬ የጋራ መኖሪያ ኗኗር ዘዴ መመሪያ የሚለው የኮንዶሚኒየም መመሪያ ደንብ አሳትሞ ይሸጥልሻል። አባታችን ደግሞ ብድግ ብሎ ሌላ ህግ ይዞ መምጣት ህግ ትናንትናና ዛሬ ነው። እንግዲህ ምን ተነተነው? እሺ እሺ፣ ወደ ፍሬ ነገሩ ግባ እንዴ። ወጥጃለሁ ታሳረርበኛለህ። ለምሳሌ ወግ ደረስ ትናንት ስለ ዲሽ እንዲጽፎልሻል ለአምቹ ይከፈላል በሚለው አሰራር አስር በመቶ ተጨማሪ ይከፍላል ይልልሻል። ምን ማለቱ ነው? ዲሽ እንዲኖረው የሚፈልግ ማንኛውም ተካራይ በእኔ ስልክ ይደውል ይላል። አዲስ ስታስገጥሚ ኦርደር ጋር ተደውያለሽ። እሱ ዲሽ የሚገጥም ያመጣልሻል። ኮሚሽን ይቀበልሻል። እሺ የኛውስ ጉድ ምን ይላል? የኛው ጉድ ደግሞ ዛሬ ላይ ብድግ ብሎ ዲስ ለማስተከል ይልና ለኮንዶሚኒየሙ ህንፃ ውበት ሲባል አንድ ዲሽ ሳህን ለስድስት አባወራዎች እንዲያገለግል ሆኖ ኮሚቴው ባመጣው ባለሙያ ይገጠማል። ያለ ኮሚቴው ፍቃድ ዲሽ መነካካት ያስቀጣል ይላል። አንድ ዲሽ ለስድስት ጉድ እኮ ነው። እስቲ ኮንደሚኒየም ላይ ሲኖር ሰው ከሰው ጋር ያልተገናኘ ዴሻቸውን አገናኝቶ ምን ሊያደርጋቸው አስቦ ነው? አማረ እኮ ከልቡ ሟች ነው። ሂሳቡ ገብቶሻል? ድሮ ዲስ ሲበላሽብሽ ወግ ደረስ ኮሚሽን እየተቀበለ ያሰራልሽ። አሁን ግን ኮሚቴው ጋር ሄደሽ ታመለክቻለሽ። የኮሚሽኑ ገቢ ነው ኮሚቴው። ሆነ ሰውዬ እውነት አለው ቢል ገቢውን በስድስት አካፍሎበት ልጆቹን በምን ያሳድግ? በልግደለው አርፈን እንቀመጣለን እኛ። ሌላው ደግሞ በረንዳም እያንዳንዱ ፎቅ ስትወጭ ወደ ቤቶቹ መግቢያ ያሉት በረንዳዎች ላይ ሰው አጥር ሰርቶ ሰርቶ የራሱ ደሴት ማለት ግቢ ፈጥሮ የለ? አዎ፣ ጥሎብን ግቢና አጥር እንወዳለን። በረንዳው ታጥሮ ታጥሮ ትንንሽ ልብስ እንኳን ማስጣት አልቻለም። ድሮ ድሮ አጥሮቹን ለማሳጠር ወግ ደረስ ራሱ አንድ ወለል ላይ የሚኖሩት ነዋሪዎች ቤት እያንኳኳ ልጆቻችሁ በበረንዳው እንዳይወልቅባችሁ፣ ሌባ እንዳይገባባችሁ እያለ እያሳመነ ያደራጀና ብረት ሰሪ ያገናኝሻል። ከዛ እሱ ኮሚሽኑን ይቀበላል። አሁን እሺ ዘንድሮስ ዘንድሮማ አማሬ እኔ አባት ይመጣልሽና፣ በረንዳው እኮ የጋራ ነው፣ ህንጻው ሲሰራ አላማው ማንም ከጥግ ከጥግጥግ ሄዶ እንዲንሸራሸርበት ነው፣ ቤት የግል፣ በረንዳ የጋራ ነው ይልና ነዋሪውን ተባብሮ እንዲያፈርስ አይካለ፣ ኮሚቴ ብረቱን አፍርሶ እንደሚወርስ ጽፎልሽ። አማረ ግን ከመቼ ወዲ ነው እንደዚህ ምቀኛ ሆነው? ሰውየው የተገኘውን አጋጣሚ ሁሉ ተጠቅሞ ልጆቹን ቢያሳድግ ምኑ ይነካል? እንዲህ ምን አድርጎት ነው እየተከታተለ የሚተነኩሰው ሰውየውን? ሌላ ንጨምር ደሞ፣ ሌላ አለን ወግ ደረስ መጽሐፉን አሳትሞ አምሳ ብር ነው የሚሸጠው። የኛው ጉድ መጽሐፍ መሸጥ ከለከለ እንዳትለኝ። ከመከልከል አይጠናነስም አባባ የጻፈውን ደንብ ከኮሚቴው ቢሮ ስትወጪ የፎቶኮፒ ትከፍያለሽ ይላል። የፎቶኮፒ ስንት ነው? በገጽ አንድ ብር መሰለኝ። እህ ያው ነጻ ማለት ነው። የአባባ የጻፈው ደንብ እኮ አምሳ ሁለት ገጽ ነው። አምሳ ሁለት ብር ማለት ነው። አይጥ ሞቷን ስትሻ ስታበዛሩ ሩጫ ሄዳ ታሸታለች የድመት አፍንጫ። ሰላም አገኘሹ። አረ የለም ምን ፈልጋኖች? ደግሞ ያው ወግ ደረስን ስልክ ምን ልታደርገው? ነገር ካት እንዴ? ልንገራት እንዴ እናንተ ወግ ደረስን ስልክ ለምፈለጋችሁት አባታችንን ሊገልለው ብላችሁ ልትገልሉት? ኧረ በእናትሽ እዚህ ቤት ካለሞትና መግደል ወሬ የለም። እንዴ ልንታረቀው ነው። ይቅርታ ጠይቀን እሺ ብሎ ከታረቀ መቼም ራሱ የሞተ ነው። ይሄን ሁሉ ጥቅሙንና ገቢውን አሳጥቶ ሲያበቃ አማረም በቀላሉ ሊለቀው? ሌላ ጥቅም ካገኘው ወዶ ነው። እኔ እኮ እናንተ ልጆች ስትተባበሩ አልወዳችሁ። ምን አሰባችሁ ነው? መጽሐፉን ልናስመርቅለት። አሪፍ ሀሳብ ወደቀልሽ አንቺ። አስመርቃችሁለትስ፣ መጽሐፉ በብዛት ይሸጥለታል። ቤቢ የመጽሐፍ ማስመረቂያውን ዝግጅት ስፖንሰር አደርጋለሁ ብሏል። ማይም ለምርቃት ወተት ከፈለጋችሁ አቀርባለሁ መጽሐፉንም እርጎ ቤት እንዲሸጥ አደርጋለሁ ማለቱ አይቀርም። እና ወግ ደረስ በዚህ ተስማምቶ የመግደል ሀሳቡን ሊተው? ደም ካላፈሰሰ ደስ አይለውም። እሱ ከፈለገ መጽሐፉን እያዞሩን እንሸጥለታለን። አባታችን ይተው። እሺ ደውሉለት። ስልኩስ መጽሐፉ ላይ ስልኩን እየተወ ኮሚሽን ሲበላ ኖሯል። አላችሁም እንዴ አፈሪ። ብላና ትላንትና ሲበላ ኖረ ዛሬም ይበላል። ስልጣኑን ለቆ እንኳን እንደ ትላንት ይኖራል። እሱ ራሱን ነበር በኮሚሽን መሸጥ። ይኸው መጽሐፉ ላይ ስልኩ። ልደውልላት? ደውልና አገናኘ። ይሄ ዘመን ማይሽረው በላተኛ። እንዲህ አይነቱን ማያበሉ ነበር መስደብ። በመጽሐፍ ምርቃቱ ላይ አባባ ንግግር ባይደርግስ? ኮሚቴው ነው በጣም አሪፍ

ዘር ማንዘርሽን አጠፋዋለሁ ያለኝን ሰውም አረሳውም። እንዳይረሳኝ አድርጌ እንጂ ልክ ማስገባው። አ አቶ ገዳይ አረ በእናትሽ ገዳይነቱን አታስታውሹ። የመጽሐፍ ምርቃቱን ነገር መጽሐፍን ልናስመርቅልህ ነው። ይስማማኸኝ። ለምን ቀልዳለሁ እንዴ? አንተ ስትቀልድ ነው እንዴ? መጽሐፍ የጻፍከው ገንዘብ አይደል እንዴ አንተ የምትፈልገው? ገንዘብ ካገኘህበት እንኳን መጽሐፍ በረንዳ እየሸነሸንክ ትሸጣለህ። ስታጣ መከራ ካልገደልኳችሁ ብለን ትበላን ትደርሳለህ። ወይኔ በእናታችሁ ኧረ በእናትሽ፣ በሰላማዊ መንገድ ፍራፍሬ። ለማንኛውም አሁን የት ነህ? ከቻልክ ቤት መታ አንድ እንዳፍታ ብንነጋገርና መጽሐፉን እንዴት አድርገን መጣሁልሽ ሁልሽ ባላት እስካለች እንዴች ምን የት ነው የምትሄደው? ኮሚቴ ቢሮ አማረ በር እንዴ ምን ሆኖ ነው? በሬ ተቆለፈበት። ማን ነው? እናንተ ምን ልታደርገው ነው? ልከፍትለት አንተ ለአማረ በር ትከፍትለት? ትርፍ ቁልፍ እኔ ጋር አለ። ከየት አምጥተህ አንተ ስራ አለቀ። የለም እንዴ በዛ ጋር ሳልፍ አማረ ራሱ ነው በርክፈትልኝ ብሎ የጠራኝ። እና ቁልፉን ከየት ነው የምትወስድለት? አባቡ ናሂድ እሮት ኮሚቴው ቢሮ አማረ በር ተቆልፎበት፣ ወግ ደረስ በር ከፍትለታለሁ ብሎ እዛው ባለበት ሊገለው ነው። ምን ይህን በርክፈችልኛ ከፈችልኛ ምንድነው የምትይው? ወግ ደረስ አባይን ምን አደረገው? ታሎ ባንቺ ከፍሪጁ ስር የበር ቁልፍ አውጭና ለአባቡ በር ክፈችለት። እኔ እስከዛ ጥጋቡ ጋር እደውላለሁ። ይሄ ጥጋበኛ ጠብቅ ብዬ አስጠንቅቄ ነው በሩ ላይ ቆልሆበት ሄደው። ወይ ጉዴ! ቶሎ በሉ፣ አባታችሁ ደረሱለት። ምንድን ያደረገው? ገዳይ ሟችን ለብቻው ሳገኘ ምን ያደርገዋል? ይገለዋል። አያ ሸተዋል አትሮቶ ምንድን ነው?